ሰላም ውድ ቻናሊ ቤተሰቦች በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮ እንግዲህ ስለ ሩታ እናት የምናነሳ ይሆናል። እጅግ በጣም በጣም ትልቅ ምስጢር ነው ያሉትን አንድ መረጃ ሰጥቶናል ማለት ነው። በዚህ ጉዳይ ወደ መጨረሻ አካባቢ በደንብ አድርገን በዚህ ቪዲዮ የምናነሳ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮ ላይክ አድርገን እንጀምራለን ማለት ነው። ሀሳብ አስተያየታችን ኮመንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገሮች ተፈጥሯል። በተለይ ስለ አብረሽና ስለ ሩታ ጉዳይ ስናነሳ እጅግ በጣም በጣም ብዙ ነገሮች ተፈጥሯል። እንግዲህ ያው እንደምታውቁትና አብረሽና ሩታ ከተጋቡ ሁለት ወር እንኳን አልሞላቸውም። በጣም ብዙ ነገር አሳልፈዋል፣ በዚቹ ጊዜ ውስጥ ነው እንግዲህ ለመለያየት ሁላ የደረሱት። እንደምታውቁት እንግዲህ የዚህ ሁሉ መነሻ የነበረች ነጻነት ነበረች። በዚህም የተነሳ እንግዲህ ያው ትዳራቸው እግር ውስጥ ወርቋል ማለት ነው። በዛሬው ቪዲዮ እንግዲህ የምናሳያችሁ ነገር አንድ ሁለት ነገሮች ናቸው። የመጀመሪያው እንግዲህ ስለ አብርሽና ስለ ሩታ በደንብ አድርገን በዚህ ቪዲዮ እናነሳለን። በሁለተኛ ደረጃ ደግሞ እንግዲህ የሩታ እናት ያስተላለፉት መልእክትና፣ እጅግ በጣም ትልቅ ሚስጥር ነው የተባለውን በዚህ ቪዲዮ የምናነሳ ይሆናል ማለት ነው። እንግዲህ እንደምታውቁት አብርሽ በጣም ብዙ ነገሮችን አሳልፈዋል። ስለ አብርሽ ሲነሳ ብዙ ሰዎች እንግዲህ አብርሽ ማለት ምን አይነት ሰው ነው በጣም ትግስተኛ በጣም ብዙ ነገሮችን ተቋቁሞ ያለፈ እና በዛ ላይ ደግሞ እጅግ በጣም ትሁትና ቅን የሆነ ልጅ ነው ብሎ ነው በጣም ብዙ ሰዎች የሚያነሱት። እንግዲህ በዛሬ ቪዲዮ ስለ አብርሽ ባህሪ በዚህ ቪዲዮ የምታዩት ይሆናል። እንግዲህ እንደምታውቁት አብርሽ በጣም ረጅም ዓመት ሆኗል ዩትዩብ መስራት ከጀመረ በተለይ መጀመሪያ አካባቢ ወደ ቲክቶክ ላይ በጣም ያተኩር ነበረ። በተለይ እንደምታውቁት ከጓደኛው ጋራ ቲክቶክ ላይ በጣም በጣም ይታወቁ ነበረ፣ ይሰሩ ነበረ፣ ይለፉ ነበረ። ከዛም አልፎ እንግዲህ ወደ ዩቲዩብ ሲመጣ እጅግ በጣም ትልቅ ተቀባይነት አግኝተዋል ማለት ነው። ምክንያቱም ደግሞ አብርሽ በጣም ይለፋል፣ ይሰራል። እንደምታውቁት ቪዲዮዎቹም በጣም ብዙ ሰው ጋር እንዲደርስ በጣም የቻለውን ያል ቶሎ ቶሎ ቪዲዮ ይለቅ ነበረ ማለት ነው። እንግዲህ አብርሽ ያው እንደምታውቁት በተለይ ፍቅር ጋራ በጣም ረጅም ዓመት ሰርቷል። ዩቱብ ላይም በደንብ ሰርቷል ሳይታወቁ በፊት ራሱ እጅግ በጣም ብዙ ቪዲዮዎች ይሰሩ ነበረ። በተለይ በጣም በዩቲዩብ ላይ ለፍቶ ነው እዚህ ደረጃ የደረሱት ማለት ነው። እንግዲህ የአብርሽ ባህሪ በጣም በጣም ትግስተኛ፣ በጣም ሰውን የሚያከብር፣ በጣም ብዙ ነገሮችንም ያለፈ አይነት ሰው ስለሆነ ቅንና እጅግ ለሰው አሳቢ እንደሆነ በደንብ እናውቃለን፣ ማለት ነው በተለይ እንግዲህ ያው አንድ ሁለት ነገር ስናነሳ የመጀመሪያው እንግዲህ አብርሽ የቡታጅራ ልጅ ነው። የቡታጅራ ልጆችን በተለይ እዚህ ደረጃ ያደረሰው ትልቅ ቦታ ላይ ያደረሰው አብርሽ ነው። እንግዲህ እንደምታውቁት ግሬስ ፋሚሊ የሚለውን ስም የመሰረተውም ያ አብርሽ ነው። በተለይ ግሬስ ተብሎ ወይም ደግሞ ከስማቸው መጨረሻ ላይ ግሬስ ተብሎ የሚጠራ በጣም ብዙ ሰዎች አካውንት አስከፍቷል። በጣም ብዙ ሰዎችን ወደ ዩቲብ እንዲመጡ አድርጓል። በተለይ የቡታጅራ ልጆችን ወደ ራሱ ቻናል ወይም ደግሞ ከነሱ ጋር ቪዲዮ እየሰራ እጅግ በጣም ብዙ ሰዎችን ወደ ዩቲብ እንዲመጡ አድርጓል ማለት ነው። እንግዲህ በዚህ ጊዜ እንኳን እጅግ በጣም በጣም እንደሚወዱት የሚያሳይ ያው ሁሉም ሰዎች ማለት ይቻላል። በተለይ አብርሽ ያመጣቸው ልጆች በጣም አብርሽን ሲ ደግፉ አብርሽን ሲያጽናኑ አብርሽን የሆነ ነገር ሲደርስበት ቶሎ ቀድሞ ለመድረስ የሚሞክሩ እጅግ በጣም ብዙ ወጣቶችን አፍርተዋል ማለት ነው። እንግዲህ አብርሽ በጣም ብዙ ነገሮችን ወደ ዩቲዩብ አምጥተዋል። በተለይ ወጣቶች ስራ እንዲያገኙ ወይም ደግሞ ራሳቸውን ችሎ በዩቲዩብ ገንዘብ መስራት እንዲችሉ በጣም ብዙ ጥረት አድርጓል። እጅግ በጣም እንግዲህ ተሳክቶለታል ማለት ይቻላል። እንግዲህ ያው እንደምታውቁት ያው አብርሽ በጣም ም ቀን ነው። ቀን ከመሆኑ የተነሳ ያው በጣም ብዙ ነገሮችን ከራሱ አልፎ ለሌላ ሰው ሲያረግ በደንብ ያሳያል። በተለይ በዩቲዩብ ቪዲዮ ላይ እንግዲህ በጣም ብዙ ነገሮችን አይተናል ማለት ነው። ይሄ ነገር እንግዲህ ወደ ትዳር ዓለም ሲመጣ እጅግ በጣም ጎርቶታል ማለት ይቻላል። በጣም ብዙ ሰዎችም እንደዛ ብሎ ነው የሚያስቡት። ምክንያቱም ትዳር ውስጥ ሳይገባ በፊት የነበረው አብርሽና ትዳር ውስጥ ሲገባ የነበረው አብርሽ ያው ተመሳሳይ ቢሆንም ግን አትሊስት መተው ያለባቸውን ነገር አልተወም። ምክንያቱም ደግሞ ያው ትዳር ላይ አንድ ሰው ሲገባ እንግዲህ ትዳር እንደሌለው ሰው አይነት ሰው ሆኖ መኖር አይችልም። በጣም ብዙ ነገሮች ከትዳር አጋሩ ጋራ ስለሚጋራ ያንን ነገር ለመቻል ወይም ደግሞ ያንን ነገር ትልቁ ፈተና የሚባለውን በትዕግስት ለማለፍ ደግሞ መሞከር አለበት ማለት ነው። እንግዲህ በጣም ፈተና አለው ትዳር ውስጥ ገብቶ በተለይ ተስማምቶ መኖር ራሱ እጅግ በጣም ፈተና አለው ሁለት ሰው ባህሪ ነው ያው የሁለት ሰው ባህሪ እንደ አንድ ባህሪ ወስዶ በአንድ ላይ ተስማምቶ መኖር ማለት እንግዲህ እጅግ በጣም ከባድ ነው ግን ያንን ነገር ማድረግና መቻል አቅም ሊኖረው ይገባል ማለት ነው ያንን ነገር እንግዲህ አብርሽ ማድረግ አልቻለም ምክንያቱ ደግሞ እንደምታውቁት በተለይ ሩታን በተደጋጋሚ ሲያስቀይማት እናያለን ምክንያቱ ደግሞ ያው እንደምታውቁት

ያው ሩታ ኦሬዲ ካገባችሁ በኋላ እሷ የምታስበው ሁሉም ነገር በምክክር በተለይ ተመካክሮ ተስማምተው የሚወስኑት ነገር ነው እንጂ የጋራ የሆነ ነገር ነው ትዳር፣ እንጂ ለብቻ የሚወሰን አይነት ነገር ምንም አይነት ነገር እንደሌለ በደንብ አድርጋ ስትናገር ነበረ። በተለይ በቪዲዮቸው፣ ግን እሱ በተለይ እንግዲህ በጣም ብዙ ነገሮች ካወሩ ከተስማሙ በኋላ በራሱ ጊዜ ደግሞ ተነስቶ የተሰማውን ነገር እያደረገ በጣም እንደሚያስጨንቃትና በጣም ትልቅም ችግር እንደሆነባት በተደጋጋሚ ስትናገር ነበረ። አብርሽም እንግዲህ ከዛ ነገር ውስጥ ፍቃደኛ አልሆንም ቶሎ ለመውጣት ወይም ደግሞ ስህተቱን ለማስተካከል እንኳን ምንም ጊዜም ሰጥቶ ወደ ራሱ ተመልክቶ ራሱን ምኑ ጋ ነው ያጠፋት ወይም ደግሞ ምኑ ጋ ነው ሩታን በደልኳል ት ብሎ ለማሰብ እንኳን ጊዜ ለመስጠት አልሞከረም። ያ ነገር ደግሞ ዋጋ እያስከፈለው ነው። እንደምታውቁት እንግዲህ ዋጋ አስከፍሎታል ብቻ ሳይሆን እጅግ በጣም ውስብስብ ነገር ውስጥ እንዲገባ አድርጎታል። እጅግ በጣም ደግሞ ትዳሩ እንዲናጋና ሰላም እንዲያጣ አድርጎታል፣ ማለት ነው። ይሄ ነው እንግዲህ ያው የአብርሽ ባህሪ። በተለይ በጣም ትግስተኛ እንደሆነ ያው ሁላችንም እናውቃለን። ግን ምንድን ነው ትዳር ምክክር ያስፈልጋል። ምክንያቱም ብቻ የሚወሰን አይነት ውሳኔ በትዳር ዓለም ውስጥ እንደሌለ ሁላችንም እናውቃለን። ግን እሱ እራሱ ብቻ መወሰን ስለሚፈልግ ያ ነገር ደግሞ የትዳር አጋሯን ወይም ደግሞ ሩታን በጣም በጣም እንደጎዳና ይህ ሁሉ ዋጋ እንዲከፍልም ያደረገው እንግዲህ አብርሽ ችግር ውስጥ እንዲገባ የሚያደረገው ይሄ ነው ብለን እናስባለን። እንግዲህ የሩታ ጸባይ ደግሞ ስናነሳ ሩታ በጣም በጣም የእውነቱን ለመናገር በጣም ቅናት ግን ምንድን ነው ትግስቷም፣ እንደዚም፣ ደስታም፣ ሐዘኗም በጣም በጣም ቀርበ ነው የፈጠነ ነው። በቃ ሁሉም ነገር የምትወስነው እጅግ በጣም ደግሞ ቶሎ ትጎዳለች፣ ቶሎ ታዝናለች፣ ቶሎ ታለክሳለች፣ ቶሎ ደግሞ ትደሰታለች። እንደዚህ አይነት ባህሪ ያለባት አብርሽ ግን ምንድን ነው ያንን ነገር ይቋቋማል። በተለይ አብርሽ እንዳያችሁት እንግዲህ ያው በጣም ተናዳ ሁለት ጊዜ በጥፊ ስትመታ እንኳን ያንን ነገር ተቋቁሞ በቃ ሩታ አንድ ጊዜ ላስረዳሽ ብሎ ብቻ ነው ነገሮቹን ለማረጋጋት የሚሞክረው ማለት ነው። ግን ምንድ ነው አብረሽ ጋር ያለው ነገር አንድ አይነት ነገር ነው የሚያጠፋ። ሁሌ ሁሌ ተመሳሳይ የሆነ ጥፋት ነው የሚያጠፋ። ያ ነገር ደግሞ እንዲሰለቻት አድርጓታል ማለት ነው። ምክንያቱ ደግሞ ያው በጭራሽ በቃ ሊያማክራት አይፈልግም ከተማከሩ በኋላ ደግሞ ሃሳቡን ይቀይራል ያ ያ ነገር በጣም እንድትጎዳ አድርጓታል ማለት ነው። የእሷ ጸባይ እንግዲህ እጅግ በጣም ቶሎ ነው የምትወስነው፣ ሁሉም ነገር ቶሎ ነው የምትናደደው፣ ቶሎ ነው የምትደሰተው። በዛ ላይ ደግሞ በጣም ትግስተኛ ናት። ትክክል ነው፣ ትግስተኛ ናት። ግን አንዳንዴ የሆነ እሷ የምታጠፋቸው ነገሮች አሉ። በተለይ ነጻነትን መለመን አልነበረባትም ብዬ ነው ማስበው። ምክንያቱም ነጻነት ጋር ሂዳ ሁለት ጊዜ በተ ጋጋሚ አብረሽን ተይልኝ ባሌን ተይልኝ ማለት አልነበረባትም ብለን ምናስብ። ምክንያቱ ደግሞ እንግዲህ እንደምታውቁት ሴቶች እርስ በርስ በጣም ይቀናናሉ። እንኳን ይሄ ትልቅ ነገር ነው፣ ከዛም ያለፈ በትንሽ ነገር ራሱ ቅናት ውስጥ ይገባሉ። ስለዚህ ያው እርስ በርስ በጣም ስለሚቀናኑ እንደዚህ አይነት ጥያቄዎች እንዳሞር ነጻነት በጣም ትኩረት እንድታደርግና በተለይ አብረሽን እንዳ ትተው ያደርጋታል ብለን ነው እምናስበው። እል ውስጥ ነው የምትገባ። ያ ነው ያደረገችው። እሷ ትልቁ ስተቷ ይሄ ነው። እንግዲህ በጣም ትልቅ ስተት ነው የተሳሳተችው። እንግዲህ ነፃነትም የነሱ ልብ አሁን በደንብ አውቃለች። ምክንያቱ ደግሞ ያ አብርሽንም በደንብ ስለምታውቀው ሩታን ደግሞ በተደጋጋሚ ስላገኘቻት በቃ ያ ሐሳቧን በደንብ ስለተረዳች አሁን በነሱ ደካማ ጎን እንግዲህ እሷ ተጠቀመች ነው ማለት ነው በዚህ ሰዓት። ስለዚህ ምንድነው ሩታ ጋር ያለው እውነት በቃ በግልጽ ነው ሁሉንም ነገር የምትጠይቀው፣ ሁሉንም ነገር የምታደርገው በግልጽ ነው። ያ ነገር ደግሞ እሷ መልሶ እየጎዳት ነው። አትሊስት በዛን ሰዓት ነጻነትን አግኝታ እንደዚህ ማዋራትም አልነበረባትም። ምክንያቱ ደግሞ እንግዲህ እንደምታውቁ እህል ውስጥ እንድትገባ ነው ያረገቻት። በተለይ ነጻነት እንድትቀጥልበት ነው ያረገቻት እንጂ ምንም ጥቅም ገኘችባትም እንግዲህ ያው ነጻነትም በዛ አቋም ጸንታለች ማለት ነው። እንግዲህ ማድረግ የነበረባት ነገር አንድ እና አንድ ብቻው ምንድን ነው አብርሽ የእሷ ባል ስለሆነ አብርሽን ብቻ አብርሽን ብቻ ማነጋገር ነው ያለባት እንጂ ነጻነትን ወደዚህ እንትን ወይም ደግሞ ቦታ ሰጥቶ ትልቅ ቦታ ላይ ሰጥቶ እሷን ማነጋገር ማለት እንድትበረታ ማድረግ ማለት ነው። ያ ነገር ማድረግ አልነበረባትም ብዬ ነው ማስበው። በተለይ ሩታ እንደዚህ አይነት ስህተት መፍጠር አልነበረባትም። እንግዲህ ከሆነ በኋላ ደግሞ ምንድን ነው ከአብርሽ ጋራ ተነጋግሮ ነገሮቹን ለመፍታት መሞከር ያንን ነገር ማድረግ ነበረባት። ያንን ነገር ከአንዴም ሁለቴም ሶስቴም ጊዜ በተደጋጋሚ አብርሽን ስትለምነው ነበረ ይህን ነገር እንዲያቆም እና ሁሉም ነገር እንዲስተካከል ማለት ነው። አብርሽ ደግሞ በጣም ይቸኩላል፣ በራሱ ነው የሚወስነው። በተለይ አብርሽ በተደጋጋሚ ብቻውን ነው ነጻነትን ሲያገኛት ነበረ። ያ ነገር ደግሞ እሷ በጣም እንድትናደድ እና ሌላ ነገር እንድታስብ አድርጓታል ማለት ነው። በጣም ትልቁ ጥፋቱ እንግዲህ ያው ነገሮችን አስተካክላለሁ ብሎ ነገሮችን በሙሉ ውስብስብ አድርጓል። ማለት ነው ያ ነገር ደግሞ እጅግ በጣም ሕይወቱን ጎድቶታል። ትዳሩንም እስከ ማጣት ደረጃ ድረስ ደርሷል ማለት ነው። እጅግ በጣም በጣም የሚያሳዝነው እንግዲህ ሁሉም ነገር በሰላም ያልቅ ነበረ። በጣም ትንሽ ነገር ነው የገጠማቸው በእውነቱ በተለይ አብርሽ ልክ ነጻነት ወደ አዲስ አበባ ስትመጣ ቶሎ ሊያገኛት አይገባም ነበረ። ምክንያቱም ያው እንደምታውቁ እሷ ከዛ የምትመጣበት ምክንያት አንድ ዓላማ ብቻ ነው፣ እነሱ ሁለቱ አንድ ላይ እንዳይሆኑ ማድረግ ነው። ስለዚህ ይህንን ነገር እሱ ቀድሞ መረዳት አለበት። በተለይ ሩታንም መስማት ነበረበት ብዬ ነው የማስበው። ያንን ነገር እንኳን አትሊስት ካጠፋ በኋላ ደግሞ ይቅርታ ጠይቆ ያለውን ነገር ከሩታ ጋር ተመካክሮ መፍታት ሲገባ በድጋሚ እንደዚሁ ነጻነትም በድጋሚ ለሁለተኛ ጊዜ አግኝቷት ነበረ። በዛ ላይ ደግሞ በቃ በጣም በጣም ትልቅ ሚስጥር አለ ስላለች ነጻነት ይፈራ ነበረ። በቃ የሆነ ሚስጥር እንዳለ አይነት ነገር ያስታውቅበት ነበረ እና ያንን ነገር ወይም ቀድሞ ለሩታ በተለይ ቢናገር ሩታም ያንን ነገር አንደርስታንድ ልታደርግ ትችላለች ብዬ ነው የማስበው። እንግዲህ ሩታ ወደ ቤተሰብ ሄዳለች። እሱ ደግሞ ልክ ጅብ ከሄደ ውሻ ጮ እንደሚባለው እሷ ከሄደች በኋላ እጅግ በጣም ሲያብድ ነው የነበረው። ቪዲዮ ላይ በጣም ሲሰማው፣ በቃ ለምንድን ነው የሄደችው፣ ለምንድን ነው ያልነገራችሁ ምናምን ሲል ነበረ። በመጀመሪያ ደረጃ እንግዲህ ሚስቱን መቆጣጠር ያለበት አንድ ሰው ራሱ ነው፣ በተለይ ባል ነው እንጂ ሚስቱን የሚቆጣጠረው እንዴት አልነገራችሁ እንዴት እንደዚህ ያደረጋችሁ ብሎ ሌላ አንድ ወይም ሁለተኛ ወይም ሶስተኛ ሰው መጠየቅም የለበትም። ይሄ ደግሞ ድክመቱ ነው የሚያሳየው። በቃ በትዳር ውስጥ በጣም ትልቅ ድክመት እንዳለው ነው የሚያሳየው። አሁን ነጻነት፣ እንግዲህ ይሄንን ነገር እንደ ጥሩ አጋጣሚ በደንብ አድርጋ ነው የምትጠቀመው። ምክንያቱ ደግሞ እንግዲህ ያው እነሱ ከእነሱ የምትፈልገው ነገር በተለይ አብርሽና ሩታ እንዲለያዩ በጣም ውስጣቸው ወይም ደግሞ ትዳራቸው ላይ ሰላም እንዳይፈጠር በጣም ስጥር ነበረ። ያ ነገር ደግሞ ተሳክቷል ማለት ይቻላል ማለት ነው። እጅግ በጣም በሚያሳዝን ሁኔታ እንግዲህ ያው እንደምታውቁ ነፃነት ወደ ቡታጅራ ተመልሳለች። ደግሞ በጣም የሚያሳፍረው እሷ የምትናገረው እንዲለያዩ ቁርጣ ነው የተነሳች። በተለይ ምንድን ነው ያለችው? አብርሽ እንግዲህ ወደ ቡታጅራ ይመጣል፣ ከኔ ጋር አብሮ ይኖራል፣ ሩታንም ከህይወታችን እናስወጣለን ብላ ነው በተደጋጋሚ የተናገረችው ማለት ነው። ያ ነገር ደግሞ እጅግ በጣም በጣም አስከፊ ነገር ነው፣ በተለይ ለሩታ በአሁኑ ሰዓት በተለይ እጅግ በጣም በጣም ችግር ውስጥ እንድትገባ ያረጋታን ማለት ነው። በተለይ አብርሽን የማመንና አለማመን በጣም ችግር ውስጥ እያስገባት ነው። ምክንያቱ ደግሞ አብርሽ መታመን አልቻለም። ያንን ነገርም አትሊስት እንኳን አስመስሎ እንኳን ለመቅረብ አልቻለም ሩታ ጋራ እና ያ ነገር ደግሞ እሷን በጣም በጣም እየጎዳት ነው። እንግዲህ ካሁን በኋላ ትዳራቸው እጅግ በጣም ከባድ ነው የሚሆነው። እንደሚታረቁ አንድም ቀን ያው አንጠራጠርም። ይታረቃሉ ብለን ነው የምናስበው። ግን ምንድን ነው ትዳራቸው ውስጥ የማይሆን ነገሮችን በየጊዜው እየጨመሩ ነው። የማያስፈልገውን ለቅሶ፣ የማያስፈልገውን መጣላት፣ የማያስፈልገውን ብዙ ነገሮችን እየጨመሩ ነው። ይሄ ነገር በበዛ ቁጥር የዛሬውን አይደለም ዛሬ ታርቆ አብሮ መኖር ቢጀምሩ እንኳን ከነገ በኋላ እንግዲህ፣ እንደምታውቁት ይሄ የለመዱት ለቅሶ ካለ የለመዱት መጣላት ካለ ወይም ደግሞ መመታታት ካለ ያ ነገር ትዳር ውስጥ መደገሙ የማይቀር ነገር ነው። እና ያ ነገር በጣም አሳሳቢ ነው ማለት ነው። በተለይ ሩታ ያደረገችው ነገር ለምሳሌ አብርሽን የመታችበት ታይም፣ እጅግ በጣም በጣም ብዙ ሰውን አስከፍቶ ነበረ። ምንም ሊያጠፋ ይችላል ባሏ ነው፣ ምንም ሊያጠፋ ይችላል። ግን ሴት ልጅ ይሁን ወንድ ልጅ ይሁን እርስ በርስ መተኳኮስ ወይም ደግሞ እርስ በርስ የሆነ ነገር መደራረግ የለባቸውም። ትዳር ስለሆነ እንደ ዱሮ አስተሳሰብ መኖር የለበትም። ያ ነገር መጥፋት አለበት። ኢቨን ነገ ልጆች ሲያፈሩ ወይም ደግሞ ነገ ትልቅ ቦታ ላይ ሲደርሱ ያንን ነገር ተመልክቶ ልጆቻቸው እንግዲህ ከነሱ ተመሳሳይ ነገር ይማራሉ። ስለዚህ ትዳር ውስጥ እንደዚህ አይነት ነገር ማድረግ ደግሞ የሆነ እየተለመደ ይሄዳል። በተለይ አሁን ሩታ ያረገችው ነገር ኖርማል ታረጋለች፣ ነገ ላይ ድብድቡን ኖርማል ታረጋለች ማለት ነው። እሱም መደብደብ ብቻ ሳይሆን መሰንዘር ይጀምራል ማለት ነው። ያ ነገር ደግሞ ትዳር ጉራቸው እንዲበተን ነው የሚያደርገው። በተለይ ልጅ ካፈሩ በኋላ ተጋብቶ አብሮ መኖር ከጀመሩ በኋላ እንግዲህ መለያየት ማለት እጅግ በጣም ከባድ ነው። እንደምታስቡት አይደለም። እንግዲህ በጣም ብዙ ሰዎች ተጋብተው ልጅ ወልዶ ምናምን ሲለያዩ እጅግ በጣም ከባድ ሁኔታ ውስጥ ይገባሉ። እናትየው የሚሆን አባትየው እንግዲህ በጣም ከባድ ችግር ውስጥ ይገባሉ። በዛ ላይ ልጆች ያለ ወላጅ ነው የሚያድጉት ማለት ነው። መንገድ ላይ እንዳደገ ሕፃን ወይም ደግሞ ቤተሰብ የሌለው ሕፃን ልክ እንደዛ ነው ሕፃኑ የሚያድገው ማለት ነው። እጅግ በጣም በጣም በጣም አስከፊ ነው ይሄ ነገር መደገም የለበትም በተለይ ደግሞ በሚዲያም ተቀርጾ እንደዚህ መቀመጥም የለበትም። ኢቨን ድራማ እንኳን ቢሆን ያንን ድራማ እንደ እውነት የሚወስዱ በጣም ብዙ ሰዎች አሉ። ከዚህ ምንም አይነት ትምህርት አይገኝም። በተለይ ከመደባደም ምንም ትምህርት አይገኝም። ትዳር ውስጥ ከገቡ በኋላ ደግሞ እጅግ በጣም በጣም ሴንሴቲቭ ነው ትዳር መከባበር ያለበት ወይም ደግሞ በጣም መዋደድ ያለበት መሆን አለበት እንጂ ጭቅጭቅ የበዛበት እጅግ በጣም ለቅሶ የበዛበት እጅግ በጣም ደግሞ እንደዚህ አይነት ጥቃቶች የበዛበት ከሆነ ምንም ትምህርት ሰው አይወስድም ከሱ ላይ። በዛ ላይ ደግሞ በጣም ብዙ ሰዎች እንዲሳሳቱ ማድረግ ነው የሚሆነው ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች እጅግ በጣም አስከፊው ነገር ይሄ ነው። የእነሱ ባህሪ በጣም ደስ የሚል ነገር ነበረ። ልክ ትዳር ውስጥ ሲገቡ ግን ምንድነው ያመጡት? በፊት እንደነበራቸው ጸባይ ነው የቀጠሉት። ያ ነገር ደግሞ ትክክል አይደለም። ሰው ትዳር ውስጥ ከገባው በኋላ እጅግ በጣም ትትና ሊኖረው ይገባል። መሰማማት አለበት፣ መዋደድ አለበት፣ መከባበር አለበት እንጂ ዝም ብሎ በራሱ የሚወሰን ውሳኔ የለም። በቃ በትዳር ዓለም ውስጥ እንግዲህ መወያየትና መከባበር ግዴታ ነው። በቃ ያ ነገር ሁሌ ማድረግ አለባቸው ሳይሰለቻቸው። ምክንያቱም አንድ ሰው አኮረፈ ማለት እንግዲህ በአንድ ሰው ፍቅር ብቻ ትዳር ጸንቶ እስከ መጨረሻ ድረስ አብሮ መሆን አይቻልም ማለት ነው። እንግዲህ ያው ነገ ላይ የሆነ ነገር ያመጣል ማለት ነው። ስለዚህ በጣም በጣም መሰማማትና መስማማትም አለባቸው ብዬ ነው የማስበው። አብርሽና የሩታ ጉዳይ እጅግ በጣም አሳሳቢ ነው። አሁን ያሉበት ቦታ በተለይ በጣም በጣም አሳሳቢ ነው። ግን ትዳራቸው ማዳን የሚችሉት ቁጭ ብሎ ተረጋግተው ሁለቱም በስነስርዓት ተነጋግሮ ሲስማሙ ብቻ ነው። ነገም እንግዲህ ይሄ ነገር እንዳይደገም ጥረት ማድረግ አለባቸው ማለት ነው። እርስ በርስ እንግዲህ መደጋገፍ አለባቸው ብዬ ነው የማስበው። ይሄ ነው አንደኛው ነገር። ሁለተኛው እንግዲህ አዲስ መረጃ አለ ያልኳችሁ ነገር ያው ሶሻል ሚዲያ ላይ ሲወራ የነበረ ነው። እንግዲህ ሩታ ወደ እናቷ ቤት ሄዳለች የሚባል ነገር በተደጋጋሚ ሲወራ ነበረ። እሷም ቪዲዮ ሰርታ ነበረ ወደ እናቴ ቤት ሄዳለው ምናምን ብላ፣ እሷም ያው እነ አቤል ሲሸኟት ምናምን አንድ ቪዲዮ ሰርታ ነበረ እንግዲህ እናትየው ያወጡት የተባለው መረጃ ምንድን ነው? የመጀመሪያው አብረሽና ሩታ መታረቅ እንዳለባቸው በጽኑ በጽኑ ተናግሯል ማለት ነው። ምክንያቱ ደግሞ ከዚህ በፊት በጣም ብዙ ጫና እንደደረሰባቸው በጎረቤታቸው በተለይ የሚኖሩበት ማህበረሰብ በጣም እንደወቀሳቸው፣ ይሄ ነገር መፈታት አለበት ግዴታ፣ እነ አብረሽ የሚሆኑ እነ ሩታ ቁጭ ብሎ ተነጋግረው ትዳራቸው ወደ ትክክለኛ እንትን መመለስ አለባቸው ስለተባለ በዛን ሰዓት እንግዲህ እናትየው መጥቶ እዚሁ አዲስ አበባ መጥቼ ይሄን ነገር አስተካክላለሁ ሲሉ ነበረ። በስተመጨረሻ እንግዲህ ያው ሩታ እኔ ራሴ መጣለሁ ማንም ሰው እንዳይመጣ በማለቷ ቀርቶ ነበሩ እንግዲህ ምንድን ነው? እነሱ ያነሱት ሐሳብ ቶሎ ወደ ህይወታቸው እንዲመለሱ ቶሎ ወደ ትዳራቸው እንዲመለሱ ይሄ ነገር አስፈላጊ አይደለም ብሎ በጣም በጣም በንዴት ነው ያወሩት። ያገኘ ነው መረጃ። በዛ ላይ ደግሞ ይሄ ነገር ድራማ ነው፣ የእናንተ ድራማ አያልቅም እንዴ? ይሄ ነገር እኛን እያሰለቸን ነው ብሎ ነው ያወሩት። ይሄ ሚስጥር ነው የተባለው እንግዲህ ድራማ እንደሆነ ነው በተደጋጋሚ ያወሩት። የአሁኑ ቪዲዮ ላይም ተመሳሳይ አይነት ሀሳብ ነው ያነሱት። እንግዲህ የሩታ እናት በትክክል እውነት ትክክለኛ ሀሳብም ነው ያነሱት ብለን ነው የምናስበው። በተለይ በዚህ ሰዓት እነሱ በጣም እንደሚያስፈልጓቸው መረዳት ችለናል፣ እኛም ማለት ነው። እንግዲህ ውድ የቻናል ቤተሰቦች በዛሬ ቪዲዮ በጣም ብዙ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንግዲህ በጣም በተሻለ ቪዲዮ እንመለሳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያልሆናችሁ ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ በእያላችሁበት መልካም ጊዜ ይሁንላችሁ።